አላሰብኩም እንደዛ አላሰብኩም። ስቲ ደግሞ ትንሽ አታብሪኝ። እትዬ እኔ እኮ ጭራሽ ልታስረጅኝ እየሞከርሽ ነው። ኧረ እንደሱ ሰ ሀና። አቤት፣ ትዬ። አሁን የመጣሁት ያንችን ዝባዝንኬ ለመስማት አይደለም። እኔ እኮ ልጅቷ ጤና የላትም እንደ ያንችን አሉባልታ አልሰማም። አልኩሽ እኮ። እሺ ትዬ፣ ቅርታ። አሁን የምልሽ ልብ ብለሽ አድጭ፣ እሺ? እስካሁንም ጥሩ የሆንኩልሽ ኩልሽ ቤተሰቤን የሚጎዳ ነገር ስታደርጊ ስላላየሁሽ ነው። እየሰማሽ ነው አይደለም? አዎ እየሰማሁኝ ነው። አሁን ግን ድፍረቱን ከየት እንዳመጣሽው ባላቅም ቤተሰብ መንካት ጀምረሻል። አረ ሀና ስሚኝ አልኩሽ እኮ። አበት ትዬ፣ ይህን ያህል ድፍረት ከየት ነው ደግሞ ያመጣሽው? ይቅርታ። ከዚህ በኋላ አይደለም ቤተሰብ መንካት፣ ቀና ብለሽ ብታይ እንኳን ውርድ ከራስ። እሺ ትዬ፣ በጣም ይቅርታ። አንዳንዴ ያጎረሰሽን እጅ ባትነክሺ ጥሩ ነው። እትዬ ይቅርታ አልኩኝ አይደለም። ይሄ መጨረሻ ማስጠንቀቂያ ነው። ከዚች በኋላ አንድ ነገር ስታደርጊ እንዳለ ሰላም ጤና ይስጥልኝ፣ ውድ ተመልካች፣ እንዴት አደራችሁ? ወይስ እንዴት ዋላችሁ? ወይስ እንዴት አመሻችሁ? ውድ ተመልካች፣ እንግዲህ ድራማው ሀና የቆየ የእኔ ታሪክ ነው የተሰረቀብኝ ብላ በጣም ብቻዋን ቁጭ ብላ ስታለቅስ ነው። አባቷ መጥቶ ሃና ምንድን ነው የሆንሽው ብሎ ሃናን ሲጠይቃት ሀና ምንም ለአባቷ መንገር አልቻለችም። ማልቀስ ነው እንጂ አባቷና ጆሮ ከውጪ ሲመጡ ሀና ብቻዋን ቁጭ ብላ እያለቀሰች ነው እያገኛት ማለት ነው። ከዛ በኋላ እንግዲህ ሀና እናንተ ምንም ነገር ለመጠየቅ ፈቃደኛ ካልሆናችሁ ካልጠየቃችሁኝ እተኛለሁ ብላ እንግዲህ ታኝታለች። ከዛ በኋላ ደግሞ አባትየዋ ቃው የእሷ አባት ቁጭ ብሎ ሲያለቅስ፣ ከዛ አስር ደግሞ እንዴት ነው ገዥዬ፣ ትልቅ ሰው የሚያለቅሰው? ትልቅ ሰው አያለቅስም አላልከኝም ወይ ብሎ ሲጠይቀው ረማናለ ብሎ ሲመልስለት ገዥዬ ጋሽዬ ደግሞ ሀናን ጠይቅልኝ የሆነችውን ነገር ብሎ ጋሽዬ ለአሴር ሲነግረው፣ ለጆሮ ጆሮ ሃና ሁሉንም ነገር በልቧ ነው በሆዷ ነው። ምን ብዬ ነው እኔ የምጠይቀው እያለው ነው። ከዛ ተነሽና ወደ ሰራሽ ሂጂ አንተ ሂድ አንቺ ሂጂ አባትና ልጅ ሲባባሉ፣ ሃና እንግዲህ ያው እያለቀሰች ተነስታ ለመሄድ እየሞከረች ነው። ጋሼ ሴተኛ የሃና አባት ሴተኛ አትንኪኝ አትንኪኝ አትንኪኝ እያላት ነው። እንደገና ደግሞ በቅጡ ቁጭ ብሎ የሃና አባት በጣም እያለቀሰ ነበረ። ጋሼ ምን ሆነህ ነው? አባቴ ምን ሆነህ ነው? ንገረኝ አንቺም በጣም ትደብቀሻኛል ብሎ እሱም ሲያለቅስ ቅድም የሆነ ነገር ደብቄት ነበረ ለሱ ነው አባ እያለችው ነበረ። ተነስታ ግን ለማንኛውም ወደ ሰራዋ ስትሄድ አባትዮ በጣም እያለቀሰ ነው። ሰላም ደግሞ እዚህ ጋር እርግብ እርግብና እርግብ ውጪ ሲያዩት ሰላምና ሀና እርግብ ዝም ብለው ነው ያለፋት። እርግብ ደግሞ ቤት መታ። ምንድነው ዛሬ እናቴ በሰላም ነው ሀናና እርግብ ውጪ ሀናና እና ሰላምና ውጪ አይቶኝ ዝም ብለው አለፉኝ፣ ብላ ስትጠይቃት እናቷ ወይዘሮ ወይዜሮ ሜላት ደግሞ አረ ልጄ ስንት ጉድ አለ፣ ጉድ እኮ ነው፣ ጉድ አልሰማሽም? ግን ከውጭ እንደመጣሽ ነው፣ ከውጭ እንደመጣሽ መናገር አልፈልግም እነግርሽ ነበረ ስትል እርግብ ደግሞ እኔ ነገሮቹን መያዝ አልችልም? ቶሎ ዝርግፍ እንዲደረግልኝ ነው የምፈልገው፣ ቶሎ መስማት ነው የምፈልገው ስል ስትል ከዛ ደግሞ ወይዘሮ ማለት ሲጨንቃት፣ ኧረ፣ ሀና እኮ እኔ ነኝ ሀሰት፣ እያለች ነው ሀና ስለዚህ ምንድነው ስትል፣ ከዛ በጣም ሀሰት በጣም ደነገጠች ሀሰት። ከደነገጠች በኋላ ምን ነው ልጅ የምታውቀው ነገር አለ ስል፣ አይ እኔ የማውቀው ነገር የለም ስም ብዬ ነው የደነገኩት፣ አለች። ከዚያ በኋላ እንግዲህ ውጪ ወጥታ ከማለት ጓደኛ ጋራ እግቤ በጣም እያወራች ነው። ተወረርኩልሽ እያለች ነው። እንግዲህ በስተ በስተመጨረሻ ላይ ሀና ተደብታ እያለቀሰች ነው። እናት እና ልጅ ደግሞ እያወሩ ነው። እንትና ደግሞ ማነች፣ ሰላምዬ ደግሞ በጣም እንዴት እህታችን ልትሆን ትችላለች? ይህን ሁሉ ዓመት እኛ ቤስ እያለሽ ስለዚህ እንዴት ነው ትዝ ያላለሽ ብላ ስትጠይቃት ሀና ደግሞ ምንም አንቺና እርግብ ትተዋወቃላችሁ ስትል ነው እንግዲህ። እኔና እርግብ አንተዋወቅም እርግብ እያለችው ታሪክ የኔ ነው እያለች ነው። እንግዲህ ውድ ተመልካች እግዚአብሔር ላሃና ማፍተይ ስጥ። መጨረሻ ላይ እንግዲህ በምን እንደተስማሙ ምንም ነገር እንግዲህ ወይ እኔ በልቤ በነገራችን ላይ እነኚህ ልጆች እንደዚህ ከሚያያዙ እንደዚህ ይችኛም ለብር ብላ ማለትን ከምታጭበረብራት ለምንድን ነው ሄደው ደም ሰጥተው የማይመረመሩት መቼም ጊዜያችን የሰለጠነ ጊዜ ነው እና ለምንድን ነው? የማይመረመሩት ብዬ በጣም ነው እያሰብኩኝ ያለሁት። ግን የማለት ልጅ ወንዱ ብሎታል እና እንግዲህ በሚቀጥለው ሁኔታ ውጤታቸውንም እናያለን ግን ሀና ማለትን ነው የምትመስለውና ሀና የማለት ልጅ ነች መቶ በመቶ እንግዲህ ሀና እኔ ጋሸዬ ደግሞ እኔ ላንቺ ብዬ እኔ እዚህ ህክምናም አልፈልግም እንድታከመም አልፈልግም የጀመርኩትን መጨረሰም አልፈልግም ወደ ደሴ ነው የምመለሰው ብሎ እንግዲህ ጋሼ በጣም እያለቀሰ ነው ማርያምን በጣም ነው ያሳዘነኝ። እና ተኛ በቃ ተናዶታኛ በጣም እያለቀሰ ነው፣ በጣም እያዘነ ነው። አስር ደግሞ የተረገመ ልጅ ስለሆነ እሱ ትልቅ ሰው ሲያለቅስ የመጀመሪያ እርሶ ነው ያየሁት እያለ ነው። ሰው ነውና ከብት እንኳን እኮ ሲያመው እኮ ያቃስታል፣ ያለቅሳል። እንስሳ እንኳን ማለት ነው እውነት እኔ የእንስሳ እንባ አይናቸው ላይ አይቻለሁ። እና የማያለቅስ ሰው አለ? እንደ ነፍስ ኖሮት የማያለቅስ የለም። እና ወይዘሮ ማለት ደግሞ ኩሽና መጣ፣ ሀና ላይ ዛቻ አረገች። እሷ እንግዲህ የጋዜጠኛዋን ሰምታ ነው በድርጅቴ ስም አባቷን አሳክሜ እያለች ነው እንግዲህ። የማለት ባለ ስማን ነው ጥያቄ። የሀና አባት ይሄ ከሆነ በነገራችን ላይ እኔ አባትሽ አይደለሁም ብሏት አለኮ፣ ባለፈው ማለት እኔ አሳድግሽ ነው ብሏት አለና፣ ይመሳሰላሉ እኮ ግን ያው አያት ይሁን አጎት ይሁን ምን ይሁን አይታወቅም እንጂ ይመሳሰላሉ። በነገራችን ላይ የማለት ባል እዚህ ድራማ ውስጥ አልገባም ይመስለኛል። እና እንግዲህ ውድ ተመልካች ይህንም ቪዲዮ ላይክ እና ላይክ እያደረጋችሁ ብታበረታቱን ዩቱብም እስቲ እንደው በፈጠራት ሼር አድርግልን ከቱ እኮ ነው። ዩቱብም ሼር ቢያደረግ ሰውም አይመጣም ስም ብሎ ከንቱ ሊሆን ይችላል ማለት ነው። ውድ ተመልካች እንግዲህ በጣም እየገረመ ነው። እንግዲህ ዛሬም እንግዲህ ቪዲዮ ከተለቀቀ አብረን እንመለከታለን። እናንተም እኛም ቪዲዮ እንለቃለን። በነሱ ኮፒ እነሱ ኦሪጂናል ይለቁልናል። እናንተም ላይክ ማድረጋችሁን እንዳትረሱ። ጥላችኋለሁ ሁላችሁም መታችሁ ላይክ ስለምታደርጉኝ እንግዲህ ሁላችሁንም አመሰግናለሁ። የሰው ልጅ ፈጣሪ ነው ውለታ የሚከፍለው እንጂ የሰው ልጅ ውለታ አይከፍልም ማለት። ሀና ላይ በማፍጠጧ እኔ በጣም ነው የተናደርኩት። ልጅቷ የሰው ዓይን በጣም ትፈራለች። ሀና ተናግራም በቃ ሁሉም ነገር እንግዲህ ሀሰት ምጥማጧ አስጠንቅቃ ታውቃለች የራሷ እናት እንዳልሆነች አስጠንቅ። ምንድን ነው የምትፈልጊው? ነገር አለ። አዎ ግን ቆይ፣ ማንም ያየሽ ሰው የለም? ወደዚህ ስገቢ አሁ ሳሎ ማንም ስላልነበር ማንም ሳላየ ላይ በቃ፣ በሩን ስጊና፣ ልነጋገር። እንዴ ምንድን ነው? ሰላም አሀና፣ ሌሊቱ ሙሉ እንቅልፍ ባይኔ ሳይዞር ነው ያደርኩት። ምን ሆነሽ ነው? ምን ሆነሽ ትይኛለሽ እንዴ? ባንቺ ምክንያት ነ እኔ ደግሞ ምን አንቺ ልጅ ግን እውነት የመርሳት በሽታ አለብሽ እንዴ? እንዴ ሰላምዬ፣ ምን አጠፋው? ሁልጊዜ ግን ለምንድነው ነገር የምትረሺው? አትቆጭኝሽ፣ ነገሩን ንገሪኝ እንዴ። ትናንትና የነገርሽኝ ነገር ምን ነበር? የት እኛ ቤት መተሽ የነገርኩሽ ነው። አው ብቻ እሱንም ረስቸዋለሁ። እንዳት መርሳትማ አልረሳውትም። እና ግን ቆይ የነገርሽኝ ነገር እውነት ነው አይደል? መብራሃ ምስክሪናትን አንድም ነገር አሏሸው እንዴት ይሄን ያህል ጊዜ ከኛ ጋር ስትኖሪ፣ እንዴት ነው ልናውቅ ያልቻልነው? በምን ምክንያት ልታጎት ትችላለህ?